ሰበር ዜና፣ የኢራን የመንግስት ቴሌቪዥን ና ሌሎች ከመንግስት ጋር ግንኙነት ያላቸው መገናኛ ብዙኃን ኢራን በእስራኤል ላይ የፈጸመችውን የሚሳኤል ና ድሮን ጥቃት የተሳካና ውጤታማ ሲሉ ማድነቃቸውን ቀጥለዋል። ሆኖም እስራኤል በየቀኑ የምትፈጽመው ጥቃት በኢራናውያን ላይ እያሳደረ ያለው ተጽዕኖና ከፍተኛ ወታደራዊ አዛዣቸው ሞት ችላ ብለውታል። በምትኩ የኢራን ባለስልጣናት ሕዝባቸው በአንድነትና በጽናት እንዲቆም መልእክት እያስተላለፉ ነው። በሚዲያ ላይ ከሚደረጉት ጥብቅ ቁጥጥርና የጥላት ፕሮፓጋንዳ እንዳይሰራጭ ከሚሰጠው ማስጠንቀቂያ ጎን ለጎን የእስራኤል ሰላዮች ናቸው ተብሎ የተጠረጠሩ ግለሰቦች እስር እንደቀጠለ ነው። ይህ በእንዲህ እንዳለ ኢራናውያን የኢንተርኔት አገልግሎት መቋረጡንና የሳይበር ጥቃት አጋጥሟቸዋል። በሳይበር ጥቃት ባንኮች ኢላማ ሆኗል። ባለስልጣናቱ ለዚህ እስራኤልን ተጠያቂ አድርጓል። በኢንተርኔት ላይ ያጋጠመውን እገዳ ለማለፍ የሚያገለግለው ቪፒኤን በስፋት ተደራሽ አይደለም። በመሆኑም በኢራን የዕለት ተዕለት ህይወት በክፍያ በነዳጅና በጥሬ ገንዘብ እጥረት እንዲሁም በመረጃ ውስንነት እየተፈተነ ነው። ስላዳመጣችሁን ከልብ አመሰግናለሁ። ቻይናሉን ፎሎ በማድረግ ቤተሰብ እንድትሆኑን ከልብ ጠይቃለሁ ቴንኪው።